የፌዴራል ፖሊስ በትውልድ ቅብብሎሽ የተገነባ ግዙፍ ተቋም ነው ሲሉ የፌዴሬሽን ምክር ቤት አፈ ጉባኤ አገኘሁ ተሻገር ተናግረዋል። 116ኛው የኢትዮጵያ የፖሊስ ቀን ሲምፖዚየም ና አውደ ርዕይ እየተካሄደም ነው የሚገኘው። በዚህ አውደ ርዕይ የኢትዮጵያን ፖሊስ ታሪክና ሂደት የሚያስቃኙ ስራዎችም ቀርበዋል። የፌዴራል ፖሊስ በተለያዩ ዘርፎች ራሱን እያዘመነና እያበቃ አሁን ላይ በሀገር ሰላምና ደህንነት ላይ ተኬ ተግባራት እያከናወነ እንደሚገኝም ጭምር ተጠቅሷል። ጉዳዩን በተመለከተ ተጨማሪ መረጃዎችን ሰርቪስን ሊያደርሰን ሪፖርተራችን አባዲ ወይናይ በድጋሚ በቀጥታ መስመራችን ላይ ነው የሚገኘው። አባዲ እንደምን ቆየህ? በዚህ አውደርዕይ ላይ የፌዴራል ፖሊስ ያለፈባቸው ሂደቶች ምንድናቸው ተባለ? አሁን ያለበት ቁመናስ እንዴት ተገለጸ? አመሰግናለሁ። እንግዲህ 116 ኛው የኢትዮጵያ ፖሊስ ቀን በተለያዩ ሁነቶች እየተከበረ እንደሚገኝ ይታወሳል። እንግዲህ ከቀናት በፊት የተጀመረው አምስተኛው የምስራቅ አፍሪካ ሀገራት የፖሊስ አዛዞች ህብረት ድርጅት የስፖርት ውድድር መካሄድ መጀመሩ የሚታወስ ነው። ይህ የስፖርት ውድድር በቀጣይ የሚቀጥነው ነው የሚሆነው እንግዲህ በዛሬው ዕለትም ደግሞ የሲምፖዚየም ና የአውደርዕይ ሁነት ነው እየተካሄደ የሚገኘው። በዚህ የሲምፖዚየም ና አውደርዕይ አጠቃላይ የኢትዮጵያ ፖሊስ ከየት ተነስቶ የት ደረሰ የሚሉ የተለያዩ ሁነቶችን የሚያሳዩ ስራዎች በስፋት ቀርበዋል። በተለይም ደግሞ የፌዴራል ፖሊስ ከየት ተነስቶ የት ደረሰ አጠቃላይ ደግሞ ከሪፎርም ስራ ማግስት ጀምሮ አጠቃላይ የተገኙ ስኬቶች ምንድን ናቸው፣ በቀጣይስ ምን ላይ ትኩረት አድርጎ ሊሰራ ይገባል በሚል ዙሪያ የተለያዩ ስራዎች ላይ ሰፊ ገለጻ ተደርጎ ነበር። እንግዲህ እንደሚታወቀው የኢትዮጵያ ፌዴራል ፖሊስ አጠቃላይ አንጋፋ ሊባል የሚችል ተቋም ነው። በተለያዩ ዘመናትና በተለያዩ ስርአቶች አጠቃላይ የሀገሪቱን ስርአትን መንግስት ለመጠበቅና የህግ የበላይነት እንዲሰፍን ለማድረግ ወንጀልን በመከላከል ግር አያሌ ተግባራትን እያከናወነ የሚገኝ ግዙፍ ተቋም ነው። እንግዲህ በዛሬው አውደ ርዕይ የፌዴሬሽን ምክር ቤት አፈ ጉባኤ አገኘሁ ተሻገርና የፌዴራል ፖሊስ ኮሚሽነር ጀነራል ደመላሽ ገብረ ሚካኤል ተገኝተዋል። ዋና ኮሚሽነሩ እንደገለጹ ነ ኮሚሽነር ጀነራል እንደገለጹ ሆነ አጠቃላይ የፌዴራል ፖሊስ ባለፉት አመታት በርካታ ተግባራትን እያከናወነ ይገኛል። የፌዴራል ፖሊስ አጠቃላይ እንግዲህ ግዙፍ ሊባል የሚችል ተቋም ነው። በ116 ዓመታት ቆይተውም አጠቃላይ በርካታ ስራዎችን እያከናወነ ይገኛል። በተለይም ደግሞ ከቅርብ አመታት ወዲህ በተደረጉ የሪፎርምና የማሻሻያ ስራዎች አማካኝነት በዘርፉ ይስተዋሉ የነበሩ ችግሮችን በመቅረፍ ረገድ ሰፋፊ ስራዎች ተሰተዋል። በተለይም ደግሞ ከወንጀል መከላከል ጋር ተያይዞ የሚሰሩ ስራዎች ጠንካራና ስኬታማ እንዲሆኑ በማስቻ ረገድ ሰፋፊ ስራዎች መስራታቸውን አንስተዋል። ባሻገርም ደግሞ ከዚህ በፊት ሲነሱ የነበሩ የወንጀል ምርመራ ችግሮች በስፋት ይስተዋሉ ነበር። በተለይም ደግሞ ከለውጥ ማግስት ጀምሮ በተሰሩ የሪፎርም ስራዎች የወንጀል ምርመራ በሰብአዊነት የታገዘ በማድረግና ና ስነ ምግባርን የተላበሰ በማድረግ አጠቃላይ በዘርፉ የሚሰራው ስራ ውጤታማ በማድረግ ረገድ አሁን ላይ ፌዴራል ፖሊስ ተጠቃሽ መስሪያ ቤት መሆን ስለመቻል ነው የገለጹት። ከዛ ባሻገርም ደግሞ ብቁ የሰው ኃይል በማፍራት ረገድ የሚሰራው ስራ ለማጠናከር የፌዴራል ፖሊስ ዩኒቨርሲቲ ሰፋፊ ስራዎችን እየሰራ ይገኛል። በተለይም ደግሞ ብቁና የሰለጠነ የሰው ኃይል በዘርፉ በማፍራት ረገድ የራሱ ሚና እየተወጣ ይገኛል ተብሏል። ከዛ ባሻገርም ደግሞ የፌዴራል ፖሊስ እንደሚታወቀው አሰራሩን ወደ ዘመናዊ ቴክኖሎጂ እያሸጋገረ ይገኛል። እነዚህ ቴክኖሎጂ ስራዎች አጠቃላይ የፌዴራል ስርዓቱ ያለውን አስተዋጽኦ በማጠራከር ረገድ ከፍተኛ ሚና እየተወጡ ይገኛሉ ተብሏል። በተለይም ደግሞ ወንጀል በመከላከል ረገድ እና አጠቃላይ አስራሩን ዲጂታል በማድረግ የሚሰራውን ስራ በቀጣይም እንደሚጠናከር ነው የተገለጸው። ከዛ ባሻገርም ደግሞ እንግዲህ ከተለያዩ ተቋማት ጋር በቅንጅት እየተሰራ ይገኛል። ከተለያዩ የፌዴራልና የክልል ተቋማት ጋር በጸጥታና ሰላም ላይ በቅንጅት እየተሰራ ይገኛል። ይህንን በቀጣይም በማጠናከር አጠቃላይ ፌዴራል ፖሊስ ለሀገሪቱ ሰላምና ደህንነት እየከፈለ ያለው የአይቴክ ሚና በቀጣይም ይጠናከራል። በተለይም ደግሞ በወንጀል መከላከል ላይ የሚሰራው ስራ ፌደራል ፖሊስ በቀጣይም አጠናክረው እንደሚቀጥል የተገለጹት የእንግዲህ የፌዴሬሽን ምክር ቤት አፈጉባኤ አቶ አገኘሁ ተሻገር እንደገለጹት ከሆነ በትውልድ ቅብብሎሽ የተገነባ መስሪያ ቤት ነው የኢትዮጵያ ፌዴራል ፖሊስ። ይህ ተቋም እንግዲህ አንጋፋ ሊባል የሚችል ነው። በተለያዩ ጊዜያት የሀገረ መንግስት ላይ ከፍተኛ ሚና ሲጫወት ነበር። በተለይም ደግሞ የብዝሃ ማንነትን በማቀፍ ብዝሃ ብሔርን በማቀፍ አርአ የሆነ መስሪያ ቤት ነው። በፌደሬሽን ምክር ቤት ከተመዘገቡት የብሔር ብሔረሰቦችና ህዝቦች መካከል ወደ ሰባ የሚደርሱ የብሔር ብሔረሰቦችና ህዝቦች አጠቃላይ በዚህ ፌደራል መስሪያ ቤት ውስጥ ይገኛሉ። ይህ ደግሞ አጠቃላይ አቃፊና ብዝሃ ማንነት ያለው ፌዴራል ተቋም መሆኑን የሚያሳይ ነው። በቀጣይም ደግሞ የሚሰራውን ስራ ማጠናከር አለበት። ከተለያዩ ተቋማት ጋር በቅርጅት እንዲሰራም የሚሰራው ስራ በቀጣይ ሊጠናከር እንደሚገባ ነው የገለጹት። አባዴ ላደረስክን መረጃ ከልብ እናመሰግናለን። መልካም ቀን ይሁንልህ።